ጤና ይስጥልን ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረትን አርዕስተ ዜና ወደ እናንተ ይዘቀርበናል። ኋላ ቀር ቡድኑ የፌዴራል መንግስት ወደ ግጭን ለማስገባት በአፋር በኩል ትንኮሳ ፈጽሟል። ይህ ያዛዡ ጌታው የሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ገልጸዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታቸው የምሰሙት ይሆናል። የኢትዮጵያ ፌዴራል ፖሊስ በቅርቡ የሚያስመርቀው የልዩ ጸረ ሽብር ኮማንዶ ኃይል በሁሉም የሀገሪቱ ክፍሎች እንደሚያሰማራ አስታውቋል በዚህም የዜና ትንታኔያችን በጥንቅር ይዘነው ቀርበናል ቆይታችሁ ቆይታች ትሰሙታላችሁ የአዋጁን የያዘው ሰነድ ተገኝቷል አዋጅ ቁጥር 161980 የትግራይ አሰብ ድሬዳዋና ኦጋደን ራስ ገዛ አካባቢዎች አካላት ስልጣንና ተግባር ለመወሰን የወጣውን አዋጅ መረጃ ይዘናል ቆይታችሁ የምትሰሙት ይሆናል ምን እርስ በርስ ጦርነት ማንኛውም አይነት ትብብር እንዲነፍግ ተጠየቀ። በሀገሪቱ የተለያዩ ክፍሎች ውስጥ የሚገኙ ህዝብን ጦርነት አያስፈልግም በሚል ድምፅ ከፍ አድርጎ እንዲያሰማና ለእርስ በርስ ጦርነት ማንኛውም ድጋፍ ባለመስጠት ትብብር እንዲነፍግ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ሀገር በቀል ሲቪል ማህበራት ድርጅት ጥሪ አቅርበዋል። በዚህም ጉዳይ የዜና ትንታኔ ያካተናል። የሶማሊያ መከላከያ ሚኒስትር ሚስጥራይ በረራ ከሶማሌ ግዛት ወደ ሱዳን መደረጉን አረጋግጧል የሶማሊያ መከላከያ ሚኒስትር አህመር ሞ አሊን ፈቄ እንደገለጹ ከሆነ ከሰሜን ምስራቅ ፖትላንድ የጦር መሳሪያ የጫኔ ማንነቱ ያልታወቀ አውሮፕላን ትናንት ወደ ሱዳን ገብተዋል የባለስልጣኑ ማረጋገጫ የተሰማው ሱዳን በርሰ በርስ ጦርነት የአፍሪካ ቀንድ አካባቢ ሀገራት ጣልቃ ገብተዋል በሚል ጥርጣሬ መወራቱ በጀመረበት ወቅት ነው በዚህም ጉዳይ የዜና ትንታኔ ያካተናል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 ኋላ ቀር ቡድንን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይህንንም ያዛዡና ጌታው የሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ተናግረዋል። ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንዲጀምሩና ይህንን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ ሳሰቡ የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር የሆኑት አቶ ጌታቸው ረዳ ፍስሃ ማንጁስና ዮሐንስ መዲድ የተባሉ የትግራይ ሰራዊት አመራሮች የጀመሩትን የግጭት እንቅስቃሴና ቅስቀሳ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ ኋላ ቀር ቡድን ሲሉ የጠቀሱት የህዋት አመራር የፕሪቶሪያው ስምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት ያጸፋ ምላሽ ከመስጠት ተቆጥቧል ብለዋል። ኋላ ቀረ ቡድን ያሉት የህዋት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳ ፈጽሟል። ይህ አዛዥና የጌታ የሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ ከሰውታል። አፋር ክልል በኩል የፌዴራል መንግስት ላይ የተደረገው ትንኮሳ በጀኔራል ፍስሐ ማንጁስና ጄኔራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲሉ አሳስቧል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው ረዳ በትግራይና በአፋር በኩል ያላቸውን የትግራይ ሰራዊት ቲዲኤፍ እና የትግራይ ሰላም ኃይል ቲፒኤፍ የሻዕቢያ ፍላጎትን ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና እርባና ያለው ሰው ሶስተኛ ዓመት ያስቆጠረ የፕሪቶሪያውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። ትናንት ማክሰኞ ጥቅምት 25 2018 ዓ ም ከሰዓት በኋላ የትግራይ ኃይሎችና የትግራይና የአፋር ክልል አወሰኝ አካባቢ የሚገኙ ራሳቸው የትግራይ ሰላም ኃይል ታጣቂዎች ቲፒኤፍ ብለው የሚጠሩ መካከል ግጭት መቀስቀሱን በማህበራዊ ትስስር ገጽ በስፋት ተነግሮ ነበር። ከዚሁም ጋር ተያይዞ የአፋር ክልል ሚኒሻዎች ወደ ክልላቸው ሰብረው በገቡት የህዝባዊ ወያኔ ሐርነት ትግራይ ህወሀት ታጣቂ ላይ የመልሶ ማጥቃት መክፈታቸው ተሰምቷል። ሚኒሻዎቹ ወደ ግንባር ሲንቀሳቀሱ የሚያሳይም ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ ተሰራይተዋል። አዋጅን የያዘው ሰነድ ተገኝቷል። አዋጅ ቁጥር 16 1980 ትግራይ፣ አሰብ፣ ድሬ ደዋና፣ ኦጋደን ራስ ገዛ አካባቢዎች አካላት ስልጣና ተግባር ለመወሰን የወጡ አዋጅ ነው። ኤርትራ የሚባል መጠሪያ ያለው ስፍራ በኢትዮጵያ ሉዓላዊ መንግስት ስር በፌዴሬሽን ይተዳደር በማለት የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ዲሴምበር 15 1950 ባካሄደው 326ኛው መደበኛ ጉባኤ ያጸደቀ ውሳኔ ቁጥር 390 ቪኤ ኢትዮጵያ መንግስት በወደቦች ላይ ሉዓላዊ ስልጣን ባልተቤት መሆኗን ያትታል። ትውልዱ ሰነድ ያጣውን አሰብ ማለት ለኤርትራ እንደተሰጠ የሚገልጽ ብቻ ነው። ልዩ ጸረ ሽብር ኮማንዶ ኃይል ሊሰማራ ነው ተብሏል። የኢትዮጵያ ፌዴራል ፖሊስ በቅርቡ የሚያስመርቀው የልዩ ጸረ ሽብር ኮማንዶ ኃይል በሁሉም የሀገሪቱ ክፍሎች እንደሚያሰማራ አስታውቋል። ኮማንዶ የትኛውም አይነት ግዳጅ መፈጸም የሚችሉ ለበርካታ ወራት ልዩ ስልጠና እንደወሰዱ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል አስታውቀዋል። ፖሊስ አቅምን በከፍተኛ ደረጃ የሚያሳድግና ተልእኮን የሚያሰልጥ ዘመናዊ የትጥቃቅም በልዩ ሁኔታ ተሟልቷል። ይህም መጠቀም የሚችል የልዩ ጸረ ሽብር ኮማንዶ የወንዱ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ብለዋል። ኢትዮጵያ ፌዴራል ፖሊስ በአጭርና መካከለኛ ረጅም ርቀት ሬዲዮ ግንኙነት ስርዓት በቅርቡ ወደ ስራ እንደሚያስገባም ኮሚሽኑ ተናግረዋል። ህዝብን እርስ በርስ ጦርነት ማንኛውም አይነት ትብብር እንዲነፍግ ተጠየቀ። በሀገሪቱ የተለያዩ ክፍሎች ውስጥ የሚገኙ ህዝቦች ጦርነት አንፈልግም በሚል ድምጽ ከፍ አድርጎ እንደሚያሰማና እርስ በርስ ጦርነት ማንኛውም ድጋፍ ባለመስጠት ትብብር እንዲነፍግና ቅድሚያ ለሰብአዊ ድርጅቶች ኢትዮጵያ የተሰኘ ሀገር በቀል ሲቪል ማህበረሰብ ድርጅት ጥሪ አቀረበ። የሲቪል ማህበረሰብ ድርጅት ጥሪውን ያቀረበው ሰኞ ጥቅምት 24 2018 ዓም በሰጠው ጋዜጣዊ መግለጫ ሲሆን በአሁኑ ወቅት ያሉ ሀገራዊ ሁኔታ በመገምገም ቁልፍ ሲል ቁልፍ ሲል የጠራቸው የተፈናቃዊ ፍትህ፣ ተጠያቂና ሰላም ውይይት ጉዳዮች በተመለከተ አብራርተዋል። የሰላምና ውይይት ጉዳዮች በተመለከተ በአሁኑ ጊዜ ፌዴራል መንግስትና በህወሀት መካከል የተካረረ የቃላት ምልልስ በመሰማቱ እንደገና ሰብአዊ መብት ጥሰት እንዳይፈጠር ከፍተኛ ስጋት እንዳደረበት አስታውቋል። በዚህ መካረር ተጨማሪም በአማራና ኦሮሚያ ክልሎች በሁሉም ወገኖች እየተፈጸሙ የሚገኙ ጥሰቶች ቆመው ችግሩ በውይይት እንዲፈታም ጠይቋል። የተለያዩ የህብረተሰብ ክፍሎች፣ የሲቪክ ማህበራት፣ የሃይማኖት ተቋማትና ሊህቃን ጦርነት አያስፈልግም በሚል ድምፅ ከፍ አድርገው እንዲያሰሙ እንጠይቃለን። ህብረተሰቡ ለእርስ በርስ ጦርነት ህይወት አካሉን፣ ገንዘቡን፣ የሞራል ድጋፍ አልሰጥም በማለት ተከለ ጦርነት ፈጣሪ አቅም የላቸውም። በዚህ ወደ ሰላማዊ ውይይት ማምጣት የሚቻል መሆኑን ታውቆ ትብብር እንዲነፍጋቸው በማለት ድርጅቱ ጥሪ አቅርቧል። ተፈናቃዮች ወደ ቀያቸው አለመመለሳቸው በማስመልከትም በቀረበው ማብራሪያም አደጋና ስጋት ስራ መራር ኮሚሽን በወጣው መረጃ መሰረት በትግራይ ክልል 1.5 ሚሊዮን በላይ ዜጎች ወደ ቀያቸው ለመመለስ ሳይችሉ በሽራሮ፣ በሽሬ፣ በአክሱም፣ በአድዋና በተንቤን፣ አዲግራት፣ መቀሌ ሌሎች የተለያዩ ጊዜ መጠለያ በህብረተሰብ ጋር እየኖሩ መሆናቸውን ጠቅሷል። ኦሮሚያ ክልል ግጭት በተለያዩ አካባቢ ተፈናቅለው በአማራ ክልል ደብረ ብርሃን ከተማ ሰሜን ወሎ ዞን የተለያዩ አካባቢ መጠለያ የሚገኙ 519,000 በላይ ዜጎች መኖራቸው ተገልጿል። በኦሮሚያ ክልል ውስጥ የተለያዩ ምክንያት የተፈናቀሉ ከሰማኒያ አራት ሺህ በላይ ዜጎች በጊዜያዊ መጠለያ ተጠልለው ወደ ማህበረሰቡ ዘንድ ተጠግተው እንደሚገኙ መረዳቱን የጠቀሰው አገር በቀል የሲቪል ማህበር ድርጅት ለሁሉም ስፍራዎች ላይ ያሉ ተፈናቃዮች ያለው ሁሉም ስፍራ ተፈናቃዮች ያለ በቂ ምግብ፣ ውሃ፣ መጠለያ፣ መጸዳጃ፣ የጤና አገልግሎት ተጨናነቁ መጠለያዎችና ትምህርት ቤቶች ክፍት ቦታ ውስጥ ተጠልለው እጅግ በጣም አስከፊ በሆነ ረሃብና ድህነት የሞራል ድምቀት ውስጥ ይገኛሉ ብሏል። የተፈናቃዮች ጉዳይ አስመልክቶ ከቀረበው መረጃ ጋር እያይዞ መንግስት ግዴታ ያላቸውን አስረድተዋል። መንግስት የፈረመበት አገር ውስጥ ተፈናቃዮች ለመጠበቅ ለመደገፍ የተደረገው ጥቅምት 122002 የጸደቀው የአፍሪካ ህብረት በካምፓላ ስምምነት እንዲሁም የህዝብ ተወካይ ምክር ቤት ስምምነት የካታ መስቀር 2012 በአዋጅ ቁጥር 112012 ያጸደቀ በሆኑም በስምምነቱና በአዋጁ የተደነገው ድንጋጌ በማክበር የማስከበር ግዴታ ኃላፊነት አለበትም ብለዋል። የሶማሌ መከላከያ ሚኒስተር ምስጢራዊ በረራ ከሶማሌ ግዛት ወደ ሱዳን መደረጉን አረጋገጠ። የሶማሌ መከላከያ ሚኒስተር የሆኑት እንደገለጹ ከሆነ ከሰሜን ምስራቅ ፖትላንድ የጦር መሳሪያ የጫነ ማንነቱ ያልታወቀ አውሮፕላን ትናንት ወደ ሱዳን ተጉዟል። የባለስልጣኑ ማረጋገጫ የተሰማው ሱዳን እርስ በርስ ጦርነት የአፍሪካ ቀንድ አካባቢ ሀገራት ጣልቃ ገብተዋል በሚል ጥርጣሬ መወራቱን በጀመረበት ወቅት ነበር። የሱዳን ወታደራዊ መንግስት ለፈጥኖ ድራሻ ይሉ ከውጭ የጦር መሳሪያ እየገባ ነው በማለት በተደጋጋሚ ይከሳል። ፈቂ ለሶማሌ ብሔራዊ ጸጥታ ምክር ቤት ባደረጉት ንግግር የቦሶሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበራ አውሮፕላን መናኸሪያ መሆኑን መናገራቸው የግል የሆነ ካስማዶ ድረገጽ ዘግቧል። ለሶማሊያ ህዝብ ከሶ ተነስተው ወደ ሱዳን የሚጓዙ አውሮፕላን መኖሮችን ለማረጋገጥ እንችላለን ያሉት የሶማሌ መከላከያ ሚኒስተር፣ ሆኖም ግን ምን እንደሚጭኑ ተልኳቸው ምን እንደሆነ እንደማያውቁ መናገራቸው ተጠቅሷል። ቀደም ሲል የሶማሌ ውጭ ጉዳይ ሚኒስተር አብዱ ሰኢድ ሙሳ አሊ የከፊል ራስ ገዝ ፖትላንድ ግዛት አስተዳደር የቦሶሶ አውሮፕላን ማረፊያ አረብ ኤሚሬትስ እቃጭና አውሮፕላን ቋሚ ማረፊያ አድርገዋል ሲል መክሰሳቸው ተገልጿል። የሱዳን ወታደራዊ መንግስት አረብ ኤሚሬት የተፈጥኖ ደራሻ ላይ ጦር መሳሪያ በማረብ ይደግፋል ሲል በተደጋሚ ይከሳል። አረብ ኤሚሬት መንግስት በበኩሉ ክሱን ያጣጥሉታል። አሜሪካ ሴኔት የውጭ ጉዳይ ኮሚቴ ፕሪቶሪያው ስምነት ሙሉ በሙሉ እንዲተገበር ጥሪ ያቀረቡ ዩናይትድ ስቴትስ ሴኔት የውጭ ጉዳይ ኮሚቴ ሊቀመንበር የሆኑ ሴናተር ጂም ሪሽ የፕሪቶሪያው ሰላም ስምነት ሙሉ በሙሉ በመተግበር የተጠናከረ ጥረት እንደሚያስፈልገውም ጥሪ አቅርበዋል። ሴናተር ሪሽ በኮሚቴ ይፋዊ ኤክስ ገጽ ላይ ባሰፈረው መግለጫ ዩናይት ስቴትስ ውጊያ ለማስቆም ብትረዳም ስምነቱ እስካሁን በከፊል ብቻ ነው የተፈጸመው ብለዋል። በተጨማሪም የትግራይ አሁን ያልተረጋጋች ነው ሲሉ ገልጸው ለተጎጆች ፍትሕ ቢገጥም ከኤርትራ ጋር ያለው ውጥረትም ቀጥሏል ሲሉ አክለዋል። ሴናተር አያይዘውም ደህንነቱ የተጠበቀና ሰላማዊ የሆነ አፍሪካ ቀንድ ለአፍሪካ ጥቅም መጠበቅ ጽንፈኛ ኃይሎች ስጋት መካከል በቀጠናው አጋሮች ለማረጋገጥ በጦርነት ተጽዕኖ መሰቃየታቸው ለቀጠሉ በሚሊዮን የሚቆጠሩ ዜጎች እርዳታ ለመድረስ ወሳኝ መሆኑን ጠቅመዋል።